ኢየሱስ ክርስቶስን አሳልፎ ለመስጠት ከእነሱ ጋር ምክር እንዳደረገ በመጽሐፍ ቅዱሳችን ተጽፎ እናገኛለን። መምህር ሆይ አሳልፌ የምሰጥህ እኔ ሆንን እያለ ይዘብትበት ነበር። ንስሐ እንዲገባ እያስተማረው ነበር። ይሁዳ ግን አልተጠቀመበትም። ይሁዳ አንተ ቀጣፌ፣ አንተ ውሸታም ብሎ አልኮነነውም። እጅግ በጣም የሚጨንቀው ትግስቱ፣ ለመናገር የሚከብደው ትግስቱ ይህ ነው። በፍጹም እስክሞት ድረስ አንተ የእኔ ነገር አታጥብም እያለ ይከራከረው ነበር። እግሩን ወደ ክርስቶስ ልኮ ሲታጠብ ምንም ህፍረት አልነበሩም። ነገር ግን ሊያስይዘው የተመላለሱ እግሮችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትትና ጎንበስ ብሎ ያጥብ ነበር። ይሁዳ ግን በዚህ ሰዓት እንኳን ምንም ጸጸት አልገባውም ነበር። ይሁዳ ምን ያህል በደለኛና ጨካኝ ሰው እንደሆነ ተመልከቱ። ይሁዳ ግን በታጠበው እግሩ ጭፍሮችንና ሊቀ ካህናቱን እየመራ ወደ ክርስቶስ ይቀርብ ነበር ይመጣ ነበረ። በታጠቡ እግሮቹ ከዚህ በኋላማ ብልጣ እድሜ ከሲወል ወጣለሁ ብሎ ራሱን ሊገል ራሱን ሊያንቅ ወደማይገባ ስፍራ ሄደ ማለት ነው። የይሁዳ እግሮች፣ ባለን ጥቂት ጊዜ የይሁዳ እግሮች በሚል የተወሰነ ስለ ሰሙነ ሕማማቱ አንስተን እንነጋገራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ከመያዙ በፊት ከዛ ቀን አስቀድሞ በዕለተ ዕሮብ አምላካችን መድኃኒታችን ኢየሱስ ክርስቶስን አይሁዳውያን አሳልፈውት ለመስጠት እንደተማከሩና እንደወሰኑ በመጽሐፍ ቅዱሳችን ተጽፎ እናገኛለን። እንግዲህ በዕለተ ዕሮብ ይህንን ውሳኔ ሲወስኑ ይሁዳ የተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ ያቀረበው የመረጠው ሐዋርያ ኢየሱስ ክርስቶስን አሳልፎ ለመስጠት ከእነሱ ጋር ምክር እንዳደረገ በመጽሐፍ ቅዱሳችን ተጽፎ እናገኛለን። እንግዲህ ይሁዳ አምላካችን መድኃኒታችን ኢየሱስ ክርስቶስን አሳልፎ በለተ ሐሙስ ምሽት ከመስጠቱ በፊት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ሳይለየው እግሩን እንዳጠበ እንዲሁም ደግሞ በጎውን ነገር ሁሉ እንዳደረገለት አባቶቻችን ያስተምራሉ። እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይሁዳ አሳልፎ እንደሚሰጠው እያወቀ ነው እግሩን ያጠበው። ይሁዳ ግን አላወቀኝም ወይም ደግሞ አላወቀብኝም ብሎ መምህር ሆይ አሳልፍ የምሰጠህ እኔ ሆንን እያለ ይዘብትበት ነበር። ይህ መዘበቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ስላላወቀ ሳይሆን፣ ዝም ያለው በዝምታ ውስጥ ንስሐ እንዲገባ እያስተማረው ነበር። ይሁዳ ግን አልተጠቀመበትም። ሁላችንም በመጽሐፍ ቅዱሳችን ላይ በመጽሐፈ ነገሥት ሁለተኛ ነገሥት ማለት ነው። በምዕራፍ አምስት ከቁጥር ሀያ ላይ ነቢዩ ኤልሳ ንህማንን ከፈወሰው በኋላ ግያዝ የሚባል ደቀ መዝሙር ነበረው እና ይህ ደቀ መዝሙሩ ከንህማን ሄዶ ብዙ ብርና ወርቅ ወስዶ እቤት ደብቆ ወደ መምህሩ ወደ ኤልሳ ዘንድ ሲመጣ፣ ግያዝ ወየት ነበርክን ብሎ ይጠይቀዋል። እሱም ምን ብሎ ይመልስለታል? አይ በዛ ስፍራ ነበርኩኝ ብሎ ምንም ብር እንዳልተቀበለ ወርቅ እንዳልተቀበለ ሲናገር ኤልሳሐ ግን ያደረግከውን ክፉ ነገር አውቄባሃለው የንዕማን ለምጽ በአንተ ላይ ውጣብ ብሎ ረግሞታል እንዲሁ ደግሞ በሐዋርያ ሥራ ምዕራፍ አምስት ከቁጥር አንድ ላይ ሐናንያና ሲጳራ የተባሉ ባለትዳር ወንድና ሴቶች ባለትዳሮች ቅዱስ ጴጥሮስን በዋሹት ጊዜ የሰው ልጅን አይደለም የዋሻችሁት ነገር ግን መንፈስ ቅዱስን ነው ብሎ ረግሞ በእርግማን እንደገደላቸውና ተቀስፈው እንደሞቱ መጽሐፍ ይነግረናል እንግዲህ ነቢያትንና ታላላቅ አባቶችን ስለዋሹ እነዚህ ሰዎች እንደዚህ ከተቀጸፉና ለምጽ ከወጣባቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ የነቢያትም የሐዋርያትም አምላክ ነው። አምላክ ሆኖ ሳለ ግን መምሮ ያሳልፍ የምሰጥ እኔ ሆንን ብሎ ይሁዳ ሲዘብትበት፣ ይሁዳ አንተ ቀጣፊ፣ አንተ ውሸታም ብሎ አልኮነነውም። ነገር ግን በዝምታ ውስጥ ሆኖ ተንበርክኮ የሰነዘረውን እግሩን ያጥብለት ነበር እንጂ በክፋት ይሁዳን አልተናገረውም ነበር። እንግዲህ አምላካችን የመድኃኒታችን ኢየሱስ ክርስቶስ እጅግ በጣም የሚጨንቀው ትዕግስቱ ለመናገር የሚከብደው ትዕግስቱ ይህ ነው። በዮሐንስ ወንጌል ምዕራፍ 13 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ማበሻን ጨርቅ አንስቶ እንዲሁ ደግሞ ውሃን በገበቴ ሞልቶ ሐዋርያትን ሊያጥባቸው ቁጭ አለ ይላል እና ከታጠቡ ሐዋርያት መካከል አንደኛው ይሁዳ ነው። ይሁዳ ግን አምላኩ ክርስቶስን ለመሸጥ ተስማምቶ መጥቶ እግሩን ሲሰጥ ለክርስቶስ ምንም አልጸጸተውም ነበር። በነገራችን ላይ ምንም በደልና ኃጢአት ያልተገኘበት ቅዱስ ጴጥሮስ እንኳን መምህር ሆይ፣ እባክህን የኔ እግር ልታጥብ አይገባም፣ እኔ አንተ እግር ማጠብ ይገባኛል እንጂ በፍጹም እስክሞት ድረስ አንተ የኔ እግር አታጥብም እያለ ይከራከረው ነበር ቅዱስ ጴጥሮስ ይህን ያደረገው በትትና ወይም ደግሞ በፍራቻ ነበር። ምክንያቱም ኢየሱስ ክርስቶስ ማን እንደሆነ ያውቃል በባህር ላይ ሲሄድ እንዲሁም ደግሞ ጥቂቱን አበርክቶ ሲመግባቸው፣ ደዌያንን ሲፈውስ፣ ሙታንን ሲያስነሳ አይቶታልና አንተ አምላክና ንጉሥ ሆነ እንዴት ደግሞ ባሪያ የምሆን የኔ ንግር ዝቅ ብለ ታጥባለ? ይሄማ አይደረግም፣ እስከ ሞት ድረስ እምልልሃለሁ የኔ ንግር አታጥብም ይሏል ኢየሱስ ክርስቶስ ግን እኔ ካላጠብኩ አትጠራም፣ እድል ፈንታ የለህም። መንግስተ ሰማያት የምትገኘው ያው በጥምቀት ነውና በጥምቀት ልጅነት ነውና፣ ይሄንን ሲለው ብቻ ፈቅዶለታል ቅዱስ ጴጥሮስ ክርስቶስን አሳልፎ አልሰጠውም። ነገር ግን እግሬን ልታጥብ አይሆንም አይገባም ብሎ ይከራከረው ነበር። ይሁዳ ግን ተስማምቶ ሰላሳ ብር ተቀብሎ መጥቶ እግሩን ወደ ክርስቶስ ልኮ ሲታጠብ ምንም ሀፍረት አልነበረው። ይሁዳን አንዳንድ ጥያቄዎችን እንጠይቀው። እንዴትስ አስቻለክ? የክርስቶስ ትሕትናው የአንተ ትዕቢትን አልገለጠልህም ወይ? የክርስቶስ ፍቅሩ የአንተን ትዕቢት ጭካኔ አላሳየህም ወይ? ያልን እንጠይቀው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሁዳን ዝቅ ብሎ እግሩን ሲያጥበው ይሁዳ ግን ያለማፈር እግሩን ይሰጠው ነበር። የይሁዳ እግሮች ኢየሱስ ክርስቶስን ለማስያዝ ወደ ሊቀ ካህናቱ ግቢ እንደተመላለሱ ክርስቶስ ያውቃል። ነገር ግን ሊያስይዘው የተመላለሱ እግሮችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትትና ጎንበስ ብሎ ያጥብ ነበር። ይሁዳ ግን በዚህ ሰዓት እንኳን ምንም ጸጸት አልገባውም ነበር። ቅዱስ ጴጥሮስ አምላካችን መድኃኒታችን ኢየሱስ ክርስቶስን ዶሮ ሳይጨው ሶስት ጊዜ ሲክደው፣ ነገር ግን የዶሮውን ድምፅ ሲሰማ እንዴት እንዳለቀሰና እንዳዘነ በመጽሐፍ ቅዱስ ተጽፎልናል። እንግዲህ ተመልከቱ ቅዱስ ጴጥሮስ ቸርና ቅን ስለነበር የአንድ የዶሮ ድምፅ ወደ ንስሐ እንዲመጣ ጠራው። አምላካችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ቢያጥበውም ግን ይሁዳ ለንስሐ ለመጠራት የተገባ ሰው አልነበረም። እንግዲህ ተመልከቱ ይሁዳ ያጠበው የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን መጻሕፍት እንዲህ ብለው ይናገሩታል። እግሮች ለቆሙበት ስፍራ እንሰግዳለን ተብሎ የተነገረለት ነው። ቅዱስ ዮሐንስ መጥምቀ መለኮትም ወደ እሱ ሊጠመቅ ሲመጣ ጌታዬ፣ መድኃኒቴ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታስወግድ እውነተኛ በግ አንተነ፣ የምትታረድ የምትሰዋ በቀራኒው የምትበላ የምትጠጣ አንተነ። ስለዚህ የአንተን ጫማ ፈታ ዘንድ እሸከም ዘንድ አይገባኝም ብሎ ነበር ያመሰገነው። እንግዲህ ቅዱስ ዮሐንስ ድንቅ መምህር ሆኖ ሳለ ኢየሱስ ክርስቶስ ወደ እሱ ግን ሲመጣ መምህር ሆይ፣ ጌታዬ ሆይ እንዴት ዝቅ ብለህ በእኔ ትጠመቃለህ? እንዲሁ ደግሞ የእግርህን እንኳን ጠፈር የጫማ አንክር ልፈታ አይገባኝም ብሎ በትሕትና የተናገረውን ኢየሱስ ክርስቶስን ይሁዳ ግን እግሮቹን ዘርግቶ ሊታጠብ ያለምንም ሕፍረት ይቀርባል ማለት ነው። ስለዚህ ይሁዳ ምን ያህል በደለኛና ጨካኝ ሰው እንደሆነ ተመልከቱ። በእርግጥ ሐዋርያትም ኢየሱስ ክርስቶስ በተያዘ ጊዜ ሸሽተዋል። እውነት ነው፣ እግራቸውን አጥቧል፣ ልክ እንደ ይሁዳ አስቀምጦ። ነገር ግን ሐዋርያት ከዮሐንስ በቀር ሁሉም ተበታትነዋል እንዲሁም ደግሞ ቅዱስ ጴጥሮስ አላውቀውም ብሏል። ሌሎቹም ደግሞ በጥሪያዶስ ባህር ዳርቻ ተበታትነዋል። ነገር ግን እንደ ይሁዳ ወጥቶ አልቀሩም። ይሁዳ እንደ ወጣ ነው የቀረው። ቅዱስ ጴጥሮስ ምንም እንኳን እግሩን አጥቦት ቢክደውም፣ ነገር ግን በንስሐ ተመልሷል አልቅሶ። አሁን ተመልከቱ እነ ቅዱስ ጴጥሮስ ቢበድሉም ተመልሰው የሄዱት ባጠባቸው ግን ወደ ክርስቶስ ነው። ይሁዳ ግን በታጠበው እግሩ ጭፍሮችንና ሊቀ ካህናቱን እየመራ ወደ ክርስቶስ ይቀርብ ነበር ይመጣ ነበረ እና በታጠቡት እግሮቹ ክርስቶስን መስበክ ሲገባው እየዞረ እየተንቀሳቀሰ ነገር ግን ክርስቶስን ሊያሲዝ ይቻኮል ይፈጥን ነበር እና ክርስቶስ ይህንን እያወቀ ነው የይሁዳን እግር ያጠበው ማለት ነው። ክርስቲያኖች እና ተመልከቱ፣ ሐዋርያት ለጊዜው እንኳን ቢሸሹም ነገር ግን ባጠባቸው እግሮቻቸው ዓለምን ሁላ ዞሮ አስተምረዋል። ሐዋርያ ማለት ሂያጅ፣ ተጓዥ፣ ዘዋሪ ማለት ነው። እንዲሁም ደግሞ ሐዋርያት ማለት ተጓዦች ማለት ነው። ልክ ስማቸውን ከተግባራቸው ጋር አስማሙ ማለት ነው። ኢየሱስ ክርስቶስ ያደረገላቸውን በማሰብ አምላካችን መድኃኒታችን ኢየሱስ ክርስቶስ እግራቸውን ቢያጥባቸው እነሱም ደግሞ በትር ሳይዙ ጫማ ሳያደርጉ መጎናጸፊያ ሳያምራቸው ዓለምን ሁሉ ዞረው ባጠባቸው እግራቸው ዓለምን ዞሮ አስተምረውበታል። አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ማጠቡን በማሰብ ሐዋርያት ደግሞ ዓለምን በሙሉ ከክደት ያጥቡት ነበር። ወንጌልን እየሰበኩ ክርስቶስን እየሰበኩ እያስተማሩ፣ የዓለም ፈጣሪ የዓለም መድኃኒት ኢየሱስ ክርስቶስ ነው እያሉ ያልገቡበት የዓለም ክፍል የለም። በታጠበው እግራቸው አምላካቸው መድኃኒታቸው ኢየሱስ ክርስቶስን ሰብከውበት የስማቸውን ትርጉም አማናዊ በማድረግ ገልጠውታል። ሐዋርያ ማለት ያዥ ተጓዥ እንደሆነ ሁሉ ሐዋርያትም ደግሞ ኢየሱስ ክርስቶስ ባጠባቸው እግራቸው እየተመሩ ዓለምን ሁሉ ዞረው አስተምረውበታል ማለት ነው። ይሁዳ ግን ይህን ማድረግ ሲገባው፣ አንደኛ ክርስቶስን ለማስያዝ በእግሮቹ ቸኮለ። እንዲሁም ደግሞ በዕለተ ሐሙስ ማታ ወደ ጌቴሴማኔ ጭፍሮችንና ሊቀ ካህናቱን ይዞ እየመራ መጣበት። ሌላው እጅግ በጣም የሚያሳዝነው ይሁዳ በታጠበው እግሮ ወደ ንስሐ መፍጠን ሲገባው ልክ እንደ ጠፋው ልጅ በሉቃስ ወንጌል የምናገኘው ከአባቱ የጠፋው ልጅ ልክ በበደለና ኃጢአት በሰራ ጊዜ እግሮቹን ተጠቅሞ ወደ አባቱ ገስግሶ ይቅርታን ለምኗል። ይሁዳ ግን ይቅርታን መለመን ትቶ በታጠቡ እግሮቹ ከዚህ በኋላማ ብልጣብልጦኜ ቀድሜ ከሲኦል እወጣለሁ ብሎ ራሱን ሊገል ራሱን ሊያንቅ ወደማይገባ ስፍራ ሄደ ማለት ነው። ክርስቲያኖች እግራችንን ያጠበን ያነፃን ያጠራ ልጅነትን የሰጠንን ኢየሱስ ክርስቶስን እያሰብን በንስሐ አውነን እንድንመላለስ ሁላችንንም አምላካችን እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን።